ዛሬ ምሳሌን ይዤላችሁ መጥቻለሁ። ሰባ አራት ማለት ነው። ዝና አልቆለታል አክትሞለታል ከሱ የበለጠ እንግዲህ ይህ ሰውዬ ሚስቴን ወስዶብኛል ሲለው፣ ሰውዬ ተረጋጋ፣ አይ ካልክ ግን ደፋለው የሚል ይመስላል። ቤተሰብ እና ጀግና ነው ማለት ነው። የብሩክ ወንድም እንግዲህ ዝናል ቆለታል። ከሱ የበለጠ ሰው መጥቷል። እንግዲህ ቅድስት በኔ ምክንያት ነው ወይ ጋሽ ጠፍቶ የቀረው? ምን አባቴ ይውጠኛል ካሁን በኋላ እያለ መሆኑ የሆነ እያለ ነው። እንግዲህ ማናት ትምህርት ቤት ጥብይቅ ተብዬ ነው ስትላት

ይሄኛው ልጅ ጥንቃቄ በተሞላበት መልኩ እራሱን ተከላከለና ከዛ በኋላ ዲብን አድርጎ መታው። ከመታው በኋላ እንግዲህ በረንዳ ላይ ከተደረደሩት ዛፎች ውስጥ ከተተው ማለት ነው። ወይኔ ጀግና አገኘው የምር ደስ ይላል። እውነቱም ዝናውን እንደ ስሙ። ዝናውን በየአካባቢው ሲያትረፈርፍ ከሚስኪኖች ላይ ጉልበቱን ሲያሳይ ጎልበተኛ ሰው እና እንግዲህ ቦክሰኛ ሰው መጥቶለታል። እንግዲህ ዝና የሚይዘው የሚጨብጠው አቷል። በአሳር በመከራ ከተቀጠቀጠበት ቦታ ተነስቶ መሬት ሰማው ዝሮበታል። ሲላቸው ሞገስ ይባላል ሳይ በጣም ነው የተጨንቅኛለሁ። የምስሉ ጓደኛ ወንድሜ ነው እንግዲህ ወንድሜ የት ገባ ነው የሚባለው። ገና ከእስር ቤት መውጣት ሆነው እያለ እንግዲህ የወንድሙ መጥፋት ግራ አጋብቶታል። ስልኩንም አጥፋ አስተዋሉ ይሄ የሌለበትና መልኬት አንትሎስ ስለ ወንድሜ ያለውን ጉዳይ መስረት እንግዲህ የቦሮክ ወንድም ለፖሊስ ጣቢያ ህጄ ማመልከት አለብኝ፣ ያለበለዛ ችግር ውስጥ ይሆናል ወንድሜ በማለት እንግዲህ መጎስን በመናገር እሱ ወደ ፖሊስ ጣቢያ አምርቷል። መጎስ ደግሞ ወደ ሉላ አምርቷል ማለት ነው። ሁልጊዜ ሙሉቀን አይገኝም፣ አንድ ቀን ይገልል እንግዲህ መጎስ የተፈጠረውን ነገር ለሉላ ነገራት። መድበል ነው ያዳነኝ ዛሬ የብሮክ ወንድም እያለ ብለዛ፣ ይህ ሰይጣን የሆነ ዝና ሊገላይ ነበር ይላታል። ለዚህ እኮ ነው አገር እንውጣ መቶ እናምልጥ መቶ ዛሬ ቢተውህ ነገ አይተውህም። ሁልጊዜ መልካም ቀን አይገኝም እያለች እየመከረችው ትገኛለች። ሉላ ያሉ ከባድ ያሉ ሰው እንግዲህ ዝና ዝና ብቻ አይደለም፣ አቅምም አለው ጉልበትም አለው እያለ እንግዲህ መጎስ ለሉላ እየነገራት ነው። ሉላ ደግሞ አይዞ እንግዲህ ጌታ ላይ እያለችው ነው። እንግዲህ ሉላ የብሩክ መጥፋት ግራ ገብቷታል። እሷንም እንግዲህ ይቺ ሸይጣን መሀሌትና እህቷ እነ ህብሩክ ቤት ከአካሃር ሺ ምሳ ጋብዝሻለሁ ስትላት ለምን የምሳው ምጋብዥኝም ብሩን አሰጭኝም ብላት ቁጭ አትልም። ከዛ በኋላ እዛ ከአካሃር ከነብሩክ ቤት ከአካሃር ሺ በኋላ ነው ለምንድን ነው የምከጀው ስትላት ክሱን እንደገና መመስረት አለብኝ ብላለች። ምክንያቱም ቤቱን አገኛለሁ፣ ንብረቱን አገኛለሁ። እኔ ሚስቱን እንደገና ክስ መክሰስ እፈልጋለሁ እያለኝ ነው። የክሱ ረቀት ከእስሼ መስጠት እፈልጋለሁ ብላለች። እንግዲህ አምሮባት ዳጣ የመታለይ ከነቅድስት ጋር በጣም አምሮብሻል ቤተሰቦችሽ ሴት ሴት አስመስለ ውሻል እያሉ ሲስቁባት ነበረ አምሮባታል የእውነት ለመናገር ከዛ በኋላ እንግዲህ እኔ አውልቄ የብሩክን አውለቀዋለው ስትል ምንሽልን ለብሽ ነው ስትባል የብሩክን ልብስ ለብሰዋለው ስትል እንግዲህ ምሳሌ አንስታ አስበሸዋል የአባቴን ሱሪ ለብሳ ሁለቁን ለቀሴባት እየተባባሉ ሲስቁ አወልቀዋለሁ ኬድዬን ብላ አለች ማለት ነው። እንግዲህ የእነ ቅድስት ቤት እና የእነ ሮክ ቤት የእነ ብሩክ ቤት ሲቆረቆር ብሩክ መጣ ብለው እንግዲህ ማነውም ሳይሉ ብርግ ደርገው ከፈቱት በሩን ማለት ነው። ሲከፍቱ መሀሌት ትዕግቷ ጋር የመጥሪያ ወረቀት ልትሰጥ ከቻላለችም

እንግዲህ ቅድስትን ቋንች ምንድን ነው የሚመስለው፣ ሰራተኛ መሆንሽን ትረሻዋለሽ ብላ እንግዲህን ከፍ ብላ ሰርባ ትዳለች። ቅድስት ደግሞ ቤቱ ባለመሸጡ ከፊቷ ላይ ፈገግታ ይታይባት ነበር፣ ደስ ብሏታል። እንግዲህ የመሀሌ ትህት ግን እኔ ሁሉ ነገር ግራ እየገባኝ ነው፣ እንዴት ቤቱ አልተሸጠም እያለች ግራ እየተጋባኝ ነው እንደገና። ዝና ግን ምንድን ነው የሚሰራው? ዝናን በደንብ ታውቂዋለሽ ግን መሀሌት ስትላት እኔ ምን አገባኝ? ለምን እንጠሮ እንጦ ሳይሰራም እያለች ትላት አለኝ ማለት ነው። እንደ እጠብሰዋለሁ እያለች አይደለም፣ እንደ ስትላት፣ አይ በትሳካልኝማ እጠብሰው ነበር ግን እኔ ምን አገባኝ፣ የፈለገውን ስራ ይስራ። አንዳንድ አንዳንድ ነገር ይሰራል፣ ግን በውርስ ነው የሚኖረው እያለች እየተናገረ የትገኛለች እንግዲህ የትም ፍጮ ዱቄት ማንጨው ነው። የት የሚያገኘው? ሰረቅም ቀጠፈም ብቻ ገንዘቡን ያንጣያለች ትገኛለች መሀሌት። እንግዲህ ቅድስት አብሮ ከምኝታ ክፍል ሆና የሚተኛበትን ቦታ እየዳበሰችና ተውስታዋን እየቀሰቀሰች ትገኛለች። እንግዲህ ቅድስት እያለቀሰች ለመጎስ ደውላለታለች። ለመጎስ መሀሌት እንደከሰሰችና ወረቀት ይዛ እንደመጣ ይነግረዋለች። እንግዲህ ግራ ገብቶኛል እያለች እያለቀሰ ትገኛለች። እንግዲህ ሉላን መጎስ ግን ያን ዝና ምንድነው የሚሰራው ሲላት ወንጀል ነው። ታዲያ ወንጀል ካልሰራ ይሄም ሁሉ ገንዘብ ከየት ያመጣዋል? እያለችው ነው ለመጎስ ውሃን እንዴት እንደመወዳት ብታይ ራሷ ውሃን አጥበቅ ስማነ ውሃ አዎ፣ ውሃ ነው የምትባለ ብታይ በጣም ደስ የምትል እንግዲህ ዲያጣ እነ ምሳሌ ጋር መማር እፈልጋለሁ። እናንተ ጋር ወይ ነው የምትማሪው? አባቴ ሊያስተምረኝ ይፈልጋል እያለች እየጠየቀች ትገኛለች። እንግዲህ ውሃ የምትባል እህት አለችኝ በጣም ምርጥ እህት ናት፣ እያለች ስለ እህቶቿ ለምሳሌ እያወራቻት ትገኛለች። ከማለት ጋር የሚሰራው በጣም ቀላል ስራ ነው ከባዶ ሰ አይነላት። እንግዲህ መጎስ ግርማ፣ መጎስ ሴነሽ የምትገጥም ገጠም ገጥሞላታል። ሎላ ሎላም ያው በጣም ደስ ብሏታል። እንግዲህ የዝናን ስራ ወደ ውጭ ሀገር የሚልከውን ነገር የተከለከለውን ነገር ነግረዋለች። ወንጀሉ እናንተ ብቻ ቆንጆ ነኝ እንዴ? ምሳሌ፣ አንቺ ሁሉም ቆንጆ ነሽ። ምሳሌ ነገር ነገር እኔ አንደኛ የማትወጣ ልጅ ትምህርት ቤቷ ድረስ እንጂ አጎቷ ነኝ ብዬሽ መታወቅ አልፈለግም። እንግዲህ ምሳሌ አንደኛ ካልወጣሽ እኔ አጎቷ ነኝ ብዬሽ አልተዋወቅም፣ አንደኛ መውጣት ግድ ነው እያላት ነው አጎቷ። እኔ ትምህርት ቤት አንደኛ ሁለተኛ መውጣት አለብሽ። እንግዲህ ምሳሌ አጎቷ ጋር እየተጫወተች ያው፣ ለአባቴ ነው የምናገረው ስትለው፣ እየኮለኮላ ነበር። ለአባትሽን ጆሮውን ይዤ እኮ ነው እዚህ ጋር የማንበረክከው እኔ ታላቅ ወንድሙ ነኝ እያለ ሲያጫውታት ነበር። እንግዲህ ወንድ ወንድ ነገር ነህ አይደል? እያለች ዳጣ ጋር እየተዋወቁ ነበር። መድበል ጋር እንግዲህ ወንድ ወንድ ነህ ስትለው ታስሬ ስለከረምኩ ነው። መታሰር ደግሞ ወንድነት አደለም እያላት ነው። እንግዲህ ሰርቄ ታስሬ ነበር ስትለው፣ ለመድብል ዲያጣ በጣም ደነገጠ። ከዛ በኋላ አሁን እኮ ሌባ አይደለሁም፣ እናትም ቤተሰብ አለኝ አባትም አለኝ ቤተሰብ አለኝ እያለች እንግዲህ ቤተሰቦቿን እየቆጠረችለት ነበር። ማን ነው ቤተሰብ ያለው ሰው አይሰርቅም ያለሽ እያለቻት ነው እያላት ይገኛል። እንግዲህ ቅድስት ነገር ይሁን እኔ አሁን ጥሩ ሰው ነኝ ደህና ሰው ነኝ እያለች ነው ከሚስቴር እንደቀማኝ ይህንን አምኝ ተቀበል። ጊ አንቺ እንግዲህ ዝና ብትሩን ቀማምሶ ከሄደ በኋላ አልታየም ነበር። አሁን ላይ ደግሞ መሀሌ ጋር ብቅ ብሏል። እንግዲህ ቤቱን እንዳልተሸጠ ነገርሻቸው ወይ? ሲላታው የመጥሪያ ወረቀት ና ብሩክ ቤት እጅ ሰጥቻቸዋለሁ ሲል፣ በጣም ተናደደ። ዝና እንዴት መሀየም ብኮኝ ነው እንደዚህ አይነት ነገር መሰሪ ብሎ እንግዲህ ቤቷ አልተሸጠም ብለው ሲነግሩት፣ ማን ነገራችሁ ስላቸው፣ እንግዲህ የብሮክ ሄዶ ቀደምት ሚስቱን መሀሌትን ሲሉት፣ የመሀሌትን ቤት አሳዩኝ ወንድሜ፣ አንድ ነገር ቢሆን ከነዚህ ሰዎች ራስ አልወርድም ብሎ እንግዲህ ዳጣን ቀስቅሷ አላሳየ ቤቱን ብሎ እንግዲህ መሀሌት ይቅርታ ዝና ብትለውም አንቆ ሊገላት፣ በኋላውን በስተጀርባ ሰው አለ የለም እያለ እንግዲህ አንቆ አንገቷን ሲጣር ጓታል ማለት ነው። ቤተሰብ እንግዲህ በድጋሚ ሰባ አምስትን ይዘው እስከሚመጡ ድረስ እንጠብቃለን። ስለተከታተላችሁን እናመሰግናለን። ላይክ ሰብስክራይብ ማትርሱ ቤተሰብ ባይ ባይ ሽክረ ለከም